ሰበር ዜና መስከረም 16 2018። ጤና ይስጥልኛ አድማሽ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ ጀነራል አበባው ከፋኖ ከባለማምለጥ ማምለጥ በሄሊኮፍተር ከደሴ ወደ ጎንደር ፈረጠጠ። ጀነራል አበባው ያላሰበው ኪሳራ ደርሶበታል። በዝርዝር መረጃውን እንመለከተዋለን። በሌላ በኩል ፋኖ በተወሰነ መልኩም ወልዲያ ዛሬ ከነጋ ገብቷል። አሁን ወልዲያ ከፍተኛ መሬት ያንቀጠቀጠ ውጊያ እየተደረገ ነው። ሁለት የብልጽግና ኮረኔሎች ዛሬ ከነጋ አንዱ በፋኖ ሲገደል፣ አንዱ ደግሞ ሰራዊቱን አስጨረስከው በሚል በብልጽግና በራሱ አመራሮች ተረሽኗል። በዚህም አላሙዲ ስቴዲየም ስታዲየም ያለው መከላከያ ሰራዊት እርስ በራሱ እንዴት ተረሽኑታላችሁ በሚል ውጊያ ገጥሟል። አሁን ወልዲያ በአንድ እግሯ ቆማለች። ፋኖ የአገዛዙን ጦር እያርበደበደው ነው። መሬት በሚያንቀጠቅጠው ውጊያ ታንክና መድፍ አገልግሎት ላይ ውሏል። በዝርዝር መረጃውን እናስደምጣችኋለን። በሌላ በኩል እዚሁ ወሎ ላይ የትላንቱን የውጊያ መረጃ እንዲሰጠን ከፍተኛ የፋኖ አመራር በስልክ ጋብዘናል። ከአስር በላይ ከተሞች በፋኖ ስለተያዙበት፣ የአገዛዙ ከፍተኛ ባለማዕረግ ስለተገደሉበት፣ 15 ፓትሮል 7 ኦራል ስለተማረከበት፣ 721 ስለተደመሰሰበት፣ በርካታዎች ስለተማረኩበት፣ ዓለምን ያስደነቀ ውጊያም የፋኖ አመራሩ ማብራሪያ ይሰጠናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚሁ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳዴውና ሲሉላችሁ አድማጭ ተመልካቾች፣ ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድለ ህዝብ ልጆች፣ ድለ ጀግኖችም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጊያዎች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። ወሎ ቤርሙዳ ሆኗል። የ12ኛ ክፍለ ጦር ዋና አዛዥ ሲቆስል፣ ምክትሉ ተማርኳል። 15 ፓትሮልና አምፑላንስ እንዲሁም ሁለት ኦራል በትላንትናው ዕለት ብቻ ተማርኳል። 721 የብልጽግና ጦር ሲደመሰስ፣ ከ188 በላይ ተማርኳል። ይህ በትላንትናው ዕለት ብቻ ነው። ሁለተኛ ቀን ዘመቻ አርበኛ አደማልይ በትላንትናው ዕለት በታላቅ ድል ታጅቦ ተጠናቋል። ዛሬ ሶስተኛ ቀኑም እንደቀጠለ ነው። ዛሬ በሶስተኛ ቀን ዘመቻ ደግሞ የፋኑ ኃይሎች ወልዲያ ከተማን ለመቆጣጠር ጫፍ ላይ ናቸው። ከባድ ውጊያ እየተደረገ ነው። በዛሬው እለት ኮረኔል ተገድሏል። በሚያስገርም ሁኔታ ደግሞ የአገዛዙ ጦር ወልዲያ ውስጥ እርስ በራሱም ውጊያ ጀምረዋል። ከፍተኛ ጦርነት በወልዲያ እየተደረገ ነው። በትላንትናው እለት በዘመቻ በሁለተኛው ቀን የፋኑ ኃይሎች ያስመዘገቡትን ዓለምን ያስደነቀ ጀብዶም መዘገባችን አይዘነጋም። እሱንና ሌሎች መረጃዎችን ሊሰጠን ከፍተኛ የፋኑ አመራር በስልክ መስመራችን ላይ ይገኛል። ከእሱ ጋር ቆየት ብለን እናገናኛችኋለን። ከዛ በፊት ግን እኛ በዛሬው ዕለት በዘመቻ ደማሊም በሶስተኛ ቀን እየተደረጉ ያሉ ውጊያዎችን እንንገራቸው። በነገራችን ላይ በዚህ ውጊያ ከመዋጋቱ በላይ በውጊያ የሚማረከውን መሳሪያና ወታደር መሸከፉ እጅግ አድካሚ ሆኗል። ሚልካውያኑ የማረኩትን ወታደር ምንም እንኳን ለቁጥር ቢያዳግትም ከውጊያ መልስ በቻሉት መጠን ቆጠራና ቁጥጥር እያካሄዱ ነው። እንደምትመለከቱት በርካታ ያገዛዙ ጦር በምርኮ በተለያዩ የወሎ ግንባሮች ተይዟል። ትላንት ምሽቱን ከወልዲያ ደሴ ጥቁር አስፓልቱን ተከትሎ ከወልዲያ በቅርብ ርቀት የምትገኘው ሰንቦ ቀበሌ ጀምሮ ሰሪንቃ፣ መርሳ፣ ውርጌሳ፣ ገንፎ ጨፌ፣ መሃላምባ፣ ሊቢሶ፣ ውጫሌና ና ከሀይቅ በቅርብ ርቀት እስከሚገኘው ጃሪ በፋኖ ቁጥጥር ስር መግባታቸውን ሚዲያችን የግንባር ዘጋቢዎቹን ዋቢ በማድረግ መዘገቡ አይዘነጋም። ከወደ ፋኖ የተሰነዘረባቸውን መብረቃዊ ጥቃት መቋቋም ያልቻሉት የአገዛዙ ወታደሮች ሙስና ቁስለኛቸውን ሳያነሱ ወደ ሀይቅና ደሴ ከተማ እየሸሹም ይገኛሉ። ታዲያ በዚህ ምክንያት ጄኔራል አባው ታደሰ ደሴ ላይ እንዲሁም ወልዲያ ላይ ሊያደርገው የነበረውን ስብሰባ የፋኖ ከባን በመፍራት የወሎ እቅዳቸውን ትተው በሄሊኮፕተር ወደ ጎንደር ማቅናታቸው ተረጋግጧል። ጄኔራል አባው ከሰሞኑ በሸዋ የነበሩ ሲሆን ወሎ ላይ ቀጣዩ መዳረሻቸው የነበረ ቢሆንም የፋኖ ጦር ወደፊት በመግፋቱ ጄኔራል አባው የወሎ እቅዳቸውን ትተው መፈርጠጣቸውን ነው ያረጋግጥ ነው። በአማራ ክልል እየዞሩም የብአዴን አመራሩን ሰራዊቱን ከክልል ልናስወጣ ስለሆነ፣ ለሌላ ግዳጅ ልናዘጋጀው ስለሆነ የክልሉን መዋቅር አዘጋጁ፣ ልትረከቡ ነው እያሉም እያሳሰቡ ነው። በሚያሳዝን ሁኔታ ግን የአብይ አህመድ አሰብን እንቆጣጠራለን ቅዠት ሳይውል ሳያድር መክኗል። ስልጣኔን ያስጠብቁልኛል ላላቸው ዘቦች የጀኔራልነት ማዕረግ በሰጠበት ማግስት የፋኖ ኃይል ውርደትን አከናንቦታል። የአማራ ፋኖ ያልተለመደ ጀብዶም ዛሬም ቀጥሎ ውሏል። ፋኖ ከስሟል ያለው አበባው ታደሰም ከስብሰባው አዳራሽ ሳይወጣም አስደንጋጭ ሽንፈት ተከናንቧል። የፋኖ ኃይሎች በወሎ እጅግ አስደሳች ጀብዶም እየፈጸሙ ነው። የብርሃኑ ጁላ 12ኛና 61ኛ ክፍለ ጦሮች አመድ ሆነው ቀርተዋል። አሁን ደግሞ ወልዲያ ላይ ከባድ ውጊያ እየተደረገ ነው። አሁን በዚህ ሰዓት ከነጋ ጀምሮ የወልዲያ ከተማ በውጊያ ተንጣለች። የአገዛዙ ወታደሮች ጭንቀትና ሽብር አይሏል። ተቋማትን ከሚጠብቁ ወታደሮች በስተቀር ሁሉም የሚሊሻና የአድማ ብተና አባላት ወደ ሀራ አቅጣጫም እየወጡ ነው። ምናልባት በአዲስ መልክ ተደራጅተው ወደ ገብርኤል ተራራ ሊወጡ ይችላሉ ተብሎም ይጠበቃል። ገብርኤል ተራራ ላይ የተጠመዱ መካከለኛ ርቀት ተወርዋሪም ከባባድ መሳሪያዎችም አሉ። በሼህ መሐመድ ሁሴን አላሙዲን ስቴዲየም እና በከተማዋ ጎንደር በር ተብሎ በሚጠሩ አካባቢ በሚገኘው ማር ማቀነባበሪያ ፋብሪካ ውስጥ የተጠመደው መድፍ በከተማዋ ዙሪያ በሚገኙ ገጠራማ ቀበሌዎች ላይ የዘፈቀደ ድብደባ እየፈጸመም ይገኛል። የጸጥታ ኃይሉ ከዞኑ ካድሬዎች ጋር ተግባብቶም መስራትም አልቻለም። አብዛኛው የዞኑና የከተማ አስተዳደር አመራሮች ወልዲያ ከተማዋን ለቀው በመውጣት ሐራና ጭፍራ ተቀምጠው የጸጥታ ሁኔታን በስልክ ለማስተባበር እየሞከሩ ቢሆንም፣ ነገር ግን የጸጥታ ኃይሉም እኛን እሳት ውስጥ ማግደው እነሱም ከስጋት ቀጠና ውጪ በመሆን ሊያዙን አይችሉም በሚል ትዕዛዝ አልቀበልም ማለቱ የሚዲያችን የምስራቅ አማራ ቀጠና ዘጋቢዎች ለማረጋገጥ ችለዋል። አሁን ወልዲ አፋፍ ላይ እየተደረገ ባለው ውጊያ ማንነቱን ማረጋገጥ ያልቻልነው አንድ የብልጽግና ኮረኔልም መቀንደሹንም አረጋግጠናል። የሸሹ የዞን አመራሮች ወደ ከተማዋ ተመልሰው ጸጥታውን እንዲያስተባብሩም ከክልሉ የጸጥታ ቢሮ ትእዛዝም ተላልፏል። ከተማዋ ለቀው ወደ ሀራ አቅጣጫ እንዲወጡ እየተደረጉ ከሚገኙም የሚሊሻና የአድማ ብተና አባላት መካከል በርካቶቹ እየጠፉ ሲሆን የሚጠፉትን ፍለጋ በከተማዋ አሰሳም እየተካሄደ ይገኛል። በዚህም በከተማዋ አንዳንድ ቦታዎች ላይ ድንገተኛ ፍተሻ እየተደረገ ነው። ይህ በእንዲህ እንዳለ ደግሞ አሁን እዚሁ ስቱዲዮ ከገባው በኋላ በደረሰኝ ሰበር ዜና ከደቂቃዎች በፊት በወልዲያ ሼህ መሐመድ ሁሴን አሊ አላሙዲን ስቴዲየም ውስጥ ከሚገኙ የአገዛዙ ወታደሮች መካከል አንድ መስመራዊ አዋጊ ኮረኔል መኮንን በራሱ በብልጽግና ሰራዊት ተረሽነዋል። አዋጊው የአማራ ተወላጅ ሲሆን ትላንት በአልገዶና በአፍሪካር የተካሄደውን ውጊያም ሲመራ እንደነበረም ተገልጾልኛል። በትላንትና ሁለት የነበረውን ውጊያ ሲመራው የነበረው ኮረኔል ዛሬ መስከረም 16 2018 ዓ.ም በበላይ አመራሮቿም ደረቅ እርምጃ ተወስዶበታል ሲሉ የሚዲያችን ወታደራዊ ምንጮች ገልጸዋል። ይህንን ተከትሎ በስታዲየም ውስጥ የሚገኙ ሌሎች የአማራ ተወላጅ ወታደሮች አፈሙዝ አዙረው ከባድ የእርስ በርስ ውጊያ እየተደረገ ነው። በተመሳሳይ ከደቂቃዎች በፊት ፋኖ በከተማዋ ጀነቶ በር ላይ ከባድ ውጊያ ከፍቶ በርካታ የፌዴራል ፖሊስ አባላት መገደላቸውንም ጣቢያችን አረጋግጧል። በጀነቶ በር በተለያዩ ዩኒቨርሲቲ ቅጥር ግቢ ዙሪያ ከባድ የሆነ የጨበጣ ውጊያ እየተካሄደ ነው። በተጨማሪም መሐለ መቻሬም፣ ጎላ መቻሬ፣ አሜ አሜ፣ ሚጫም ውድመን፣ ገበሬ አምባው ዋንዝዬ ሰሜን ሜዳና፣ ሌሎች ከተማዋ ሌሎች ከከተማዋ አንድ ኪሎ ሜትር በማይሞላ ርቀት የሚገኙ መንደሮች ላይ በአሁኑ ሰዓት ከባድ የጨበጣ ውጊያ እየተካሄደ መሆኑን የሚዲያችን ምንጮች አረጋግጠዋል። የፋኖ ኃይሎች ተስበው ወደ ወልዲያ እየገቡ ሲሆን በበርካታ አካባቢዎችም ውጊያ እያደረጉ ነው። በነገራችን ላይ ከወልዲያው ሰበር ዜና በፊት ቀደም ብዬ ያልነገርኳችሁ አንድ ሌላ ሰበር ዜና አለ። መርሳ በጠዋቱ በፋኖ ተጨብጣለች። በሰሜን ወሎ ዞን የሀብሮ ወረዳ መቀመጫ የሆነችው መርሳ አባጌትዬ በዛሬው ዕለት በዘመቻ አርበኛ እድማሌ አባናደው ተጋሉ የአፋ ባሃ ምስራቅ አማራ ቀጠና ሚልቅ እዝ ሙሉ በሙሉ ተጨብጣለች። ወልዲያ እስከ አመሻሹ ድረስ በፋኖ ልትያዝ እንደምትችልም ይገመታል። አሁን በቀጥታ ከፋኖ አመራሩ ጋር ወዳደረግነው ቆይታ አልፋለሁ። አርበኛ ዮሐንስ ንጉሶ ሙጬ በስልክ መስመራችን ላይ ይገኛል። በተለይ በትላንትናው ዕለት የተገኙ ድሎችን አንድ በአንድ ይነግረናል። እጅግ አስደናቂም አስደማሚም ፋኖ ያለበትን ደረጃ እጅግ የሚገልጽ ምን አይነት ተአምር ነው የሚያስብል ድል ተመዝግቧል። ከፋኖ አመራሩ ጋር የተደረገውን ቆይታ አድምጠን እንመለስ። ፋኖ ዮሐንስ፣ ስለ ጊዜ አመሰግናለሁ። እስቲ የዛሬ አውደ ግንባር መረጃ በጣም እንግዲህ የፋኖ ድል ግስጋሴ በሚል ርዕስ ነው እኛም የተወያየን ያለ ነውና የአስራተኛ ክፍለ ጦር ዋና አዛዥ ቆስሏል፣ ምክትሉ ተማርኳል ተብሏል። አስራ አምስት ፓትሮንና አምቡላንስ ሁለት ኦራል መኪና እጅግ አስደንጋጭ ነው። እስቲ ማብራራት ከተቻለ በምስልም በፎቶም ስለደረሰን ያንን እየጠቀምና ያለ እና ኳን ዮሐንስ መልካም አመሰግናለው ወንድም አገኝ ቀደም ብለህ እንደጠቀስከው ሁለተኛ ቀን ባስቆጠረው ዘመቻ አርበኛ አደም አሊ አባናደው በታላቅ ድል ታጅቦ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና መኒልክ እዝ መስከረም አስራ አራት ቀን ሁለት ሺ አስራ ስምንት ዓመተ ምህረት ከጧቱ አስራ ሁለት ሰዓት የተጀመረው ዘመቻ አርበኛ ደማሊያ አባናደው በአምስቱም ኮሮች እና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ቀጥሏል። ሁለተኛ ቀኑም በያዘው ዘመቻ አርበኛ ደም አሊ አባናደው በዛሬው ዕለት መስከረም አስራ አምስት ቀን ሁለት ሺህ አስራ ስምንት ዓመተ ምህረት ተጠናክሮ የቀጠለ ሲሆን በዚህ ተጋድሎም አገዛዙ ለሁለት ዓመት የሰሜን ወሎ ዞን የጦር ማዘዣ ቤዝ ወይም ጣቢያ አድርጎት የነበረውን የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስበር በምንልክዝ ሰራዊት በቁጥጥር ስር ውሏል። በዘመቻ አርበኛ ደማሊ አባናዶ በትናንትናው ዕለት እና በዛሬው ዕለት በቀጠለው አውደ ውጊያ ነፃ የወጡ ቦታዎችም አሉ። ሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማ ጨምሮ ሙሉ ለሙሉ ወረዳው በፋኖ ቁጥጥር ስር ገብቷል። ጠላት ከቀጠናው ተደምስሷል። ቀሪው ደግሞ ለቆ እንዲወጣ ተገዷል። አላፈቁ ለቆ እንዲፈረጠት ሆኗል። ሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው እስታይሽ ጨምሮ ወረዳው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ራስ አንጎት ወረዳ መቀመጫ የሆነችውን አሁን ተገይ ከተማን ጨምሮ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ላስታ ወረዳ ብልብላ ከተማን ጨምሮ ከሹምሸሃ ቀበሌ ውጪ በፋኖ ቁጥጥር ስር የገባ ሲሆን፣ ሰሜን ወሎ ዞን ቡባላፍቶ ወረዳ ከወልዲያ ከተማ ውጪ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችው ቁርባ ከተማን ጨምሮ ወረዳው ሙሉ በሙሉ በፋኑ ቁጥጥር ስር ገብቷል። ነጻ ወጥቷል ቀጠናው። ሰሜን ወሎ ዞን ዋድላ ወረዳ ከኩን ከተማ ውጪ ኩን ከተማ ከመሸገው ከበረ ጉርባ ድረስ ከመሸገው ጠላት ውጪ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ሆኖ ቀጠናው ነጻ ሆኗል። ሰሜን ወሎ ዞን መቄት ወረዳ ከፍላቂትና ከገረገራ ከተማ ውጪ ያለው ሙሉ በሙሉ በፋኖ ቁጥጥር ስር የገባ ሲሆን ቀጠናው ሙሉ በሙሉ ነፃ ሆኗል። ፍላክትና ገረገራ ከተማ ላይ ትንቅንቅ እየተደረገ ነው ያለው። የጠላት ኃይል እየተመታ እየረገፈ ነው ያለው። ፍላክትና ገረገራም በፋኖ ቁጥጥር ስር የመሆናቸው ድል ከፍተኛ ነው። ውጊያውና ትንቅንቁ ቀጥሎ ነው የሚገኘው። በሌላ በኩል የአስራ ሁለተኛ ክፍለ ጦር ዋና አዛዥ የሆነ የጦር መሪ ተመቶ ቆስሎ የቆሰለ ሲሆን ምክትሉ ተማርኳል። እንደዚሁም አስራ አምስት ፓትሮልና አምቡላንስ እንዲሁም ሁለት ምክትሉ ኮሎኔል ነው በማዕረግ ደረጃ ቀጥሎ ገልጸዋለሁ ብዬ ነው። ሌተና ኮሎኔል ዘሪሁን ነው የሚባለው እሱ በቁጥጥር ስር ተማርኳል ማለት ነው። በውዶጃ ተማርኮ እጁን ሰጥቶ በሰራዊታችን እጅ ይገኛል። አስራ አምስት በተጨማሪ አስራ አምስት ፓትሮልና አምቡላንስ እንዲሁም ሁለት ኦራል የወታደራዊ ተሽከርካሪ ተማርከዋል። የጠላት አንዱ ኦራል ወታደራዊ ተሽከርካሪ አዲስ ከውጭ አስገባው የአብይ አህመድ በውጭ ብድር ከውጭ አስገባው አዲሱ የኦራል ወታደራዊ ተሽከርካሪ ሞዴል ነው የተማረከው። ሌላው ሰባት መቶ ሀያ አንድ የአብይ አህመድ ወራሪ ሰራዊት ላይመለስ የተደመሰሰበት ሁኔታ ተፈጥሯል። በዛሬ ሁለት መቶ ሰማኒያ ስምንት በላይ ደግሞ እጅ ሰጥተው እድላቸው ረድቷቸው እጅ በመስጠት ህይወታቸውን ማትረፍ ችለዋል። ሁለተኛ ቀን ዘመቻ አርበኛ ደማ አሊ አባናዳው በታላቅ ድል ታጅቦ እንደቀጠለ ሲሆን የአማራ ፋኖ ብሔራዊ ሀይል ምስራቅ አማራ ቀጠና ምኒሊክ ዝ መስከረም አስራ አራት ቀን ሁለት ሺህ አስራ ስምንት ዓመተ ምህረት ከጠዋቱ አስራ ሁለት ሰዓት የተጀመረው ዘመቻ በኛ አድማሊ አባናዶ በአምስቱን ቆሮች እና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ቀጥሏል። ሁለተኛ ቀኑ በያዘው ዘመቻ አርበኛ ደማል ያባራዳው በዛሬ ሁለት መስከረም አስራ አምስት ቀን ሁለት ሺ አስራ ስምንት ዓመተ ምህረት ተጠናክሮ የቀጠለ ሲሆን በዚህ ተጋድሎም አገዛዙ ለሁለት ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎት የነበረውን ይግዳን ወረዳን ጨምሮ ቅድም የጠቀስኳቸውን ቦታዎች በመቆጣጠር በእና ምሽጎችን በመስበር ድል መጎናጸፍ ተችሏል። የተገኙ የአውደ ውጊያ ድል እና ምርኮዎችን በተመለከተ እንደሚከተለው አቀርባለሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና መንሌ ክዝ በላስታ ጀነራል አሳምነው ስጌ ኮር በአንዱ ኮር ብቻ በዛሬ ሁለት የተደረገውን ከአምስቱ ኮሮች አንዱ ኮር ብቻ ያደረገውን መረጃ ነው በዛሬው ያቀረብነው እና የምናቀርበው ይኸውም ላስታ ጀነራል አሳምነው ጽጌ ኮር የተደረገ ወደ ውጊያ መረጃ ይሆናል ይህውም በወንዳች ሙጃ በኩል መስክ ግንባር ነው በዚህ ግንባር አንደኛ እንደ ላስታ ጀነራል አሳምነው ጽጌ ኮር እየተገኘ ድል የተሰለፉ ክፍለጦሮች ጥራሪ ክፍለጦር ማረጎ ተማረ ክፍለጦር ተከዜ ክፍለጦር እና ተከዚ ክፍለ ጦር አምስተኛ ሻለቃ ደግሞ በሌላኛው አቅጣጫ የተሰለፈች ስለነበረች ሰ ሻለቃ እና ተፈራማሞ ክፍለ ጦር እንዲሁም እነዚህ ክፍለ ጦሮች የተሰለፉበት ሲሆን በየክፍለ ጦሮቹ ግንባር እየተገኙ የወደ ውጊያ ድሎችና ምርኮች መረጃዎችን እንደሚከተለው አቀርባለው። ሀያ አንድ ጥቁር ክላሽ እየማረከችው የትራሪ ክፍለ ጦር ነች። ትራሪ ክፍለ ጦር ሀያ አንድ ጥቁር ክላሽ የአብይ አህመድ ሰራዊት የታጠቀው ማርካለች እንዲሁም አራት ብሬን የቡድን መሳሪያዎችን ስትማርክ አንድ ዲሽቃ ሞተራይዝድ የጦር መሳሪያ ማርካለች። ሁለት ሺ ስድስት መቶ የክላሽ ተተኳሽ ሶስት ሺ አራት መቶ ሰማኒያ የብሬን ተተኳሽ አንድ ሺ ሁለት መቶ ሀምሳ የዲሽቃ ተተኳሽ አስራ ስምንት እጅ የሰጠ በውጊያ መቋቋም አቅቶት እጅ የሰጠ የብርሃኑ ጁላ ሰራዊት የተማረከ ሲሆን መቶ አርባ ሰባት የተደመሰሰ ሆኖ በጥራሪ ክፍለጦር ግንባር ይሄ በእለቱ በመስከረም አስራ አምስት መረጃ ትግል የተገኘ ድል ያሳያል። በጣም ድሩ ዮሐንስ መረጃዎቹን በዜና ስላቀረብ ናቸው። ምናልባት አንዳንድ ጥያቄ ላነሳ ማብራሪያም የቀጥታ ኤምኤስ መደበኛ ዕለታዊ ፕሮግራም ነው። ህዝቡ ብዙ መረጃ ይፈልጋል። ትላንትና የዛሬ በተለይ ዘመቻ አደም አሊ እጅግ አስገራሚ ነው። አሁን አንዳንድ ቦታ ላይ የብልጽግና የሚዲያ ሰራዊት በጣም ብስጭታቸውን መቆጣጠር አቅቷቸው፣ ይሄ ወታደራዊ ሸፍጥ አለበት። ሰሞኑን በተደረገው የጀነራሎቹ ሹመት ላይ የተከፉ ሰዎች የውስጥ አርበኛ ነው ከፋኖች ጋር ተቀናጅተው እንጂ በዚህ ደረጃ በታቀደ ፈጣን የሆነ ወታደራዊ ጥቃት ውስጥ ይሄን ዱ ለማድረግ አይችሉም ሲሉ ይናገራሉ። እንደው እዚህ ላይ ማብራራት ከተቻለ አጠቃላይ እንደው እቅድ አወጣቱ የመረጃ አያያዙ፣ ፍጥነቱም ጭምር ለብዙዎቹ ለማመን ተቸግረዋል። ማብራሪያ መስጠት ከተቻለ እዚህ ላይ መልካም። ያው አገዛዙ የጥቂት ወንጀለኛ ጄኔራሎች እና አብይ አህመድ የኮለኮላቸው ጥቂት ጄኔራሎች፣ ወንጀለኞች፣ ሙሰኞች የጦር ወንጀል የፈጸሙ ቡድኖች በአንጃ የሚመሩት እንደመሆኑ እነዚህ ጥቂት ቡድኖች እርስ በርሳቸው ሲሿሿሙ፣ ጦሩ ደግሞ የዕለት ምግብ እንኳ ማግኘት ማይችልበት፣ አልባሳት ማግኘት ማይችልበት ፍትህ ደሞዝ ማግኘት የማይችልበት እጅግ አስገዳጅ የሆነ አፈና፣ ከባድ አፈና እየተፈጸመ ያለበት ሰራዊት ነው። ተገዶ የሚንቀሳቀስ ሰራዊት እንደመሆኑ መጠን በከፍተኛ ደረጃ ወታደራዊ መኮንኖችን ጭምር እንደዚህ አይነት አፈናና መድፈቅ ስራ እየተሰራባቸው ስለሆነ በብዙ ቦታዎች አንደኛው ይሄ ነው። ሁለተኛው የሕዝባቸው ስቃይና መከራ እንዲራዘም የማይፈልጉ እና ጦርነቱን በዚህ መንገድ እንደማይቋጭ አብይ አህመድ ጦርነቱን በጦርነትም ሆነ በፖለቲካ መላ መንገድ መፍታት እንደማይችል ተስፋ የቆረጡ የሰራዊት አባላት እና ሌሎች አካላት ስላሉ በጦር ውስጥ የመዋጋት ሞራል እና የሚዋጋለት አላማም የሌለው በመሆኑ የሚዋጋለት አላማ የሌለው እና እንዲያውም አገዛዙ የሚፈጽማቸው ወንጀሎች ከዚህ በላይ ማለፍ የለባቸውም የሚል ማንኛውም ሰራዊት ማድረግ በሚችለው ልክ ቀና ትብብር ሊያደርግ ይችላል። ሆኖም ግን የፋኖ ሰራዊታችን በዋነኝነት ይህን ኦፕሬሽን ማሽን እየሰራና ድል እየተቀዳጀ የሚገኘው በውስጥ አቅም፣ በውስጥ ራስ እቅድ አቅርቦት፣ ስምሪት፣ እንደዚሁም ደግሞ የሰራዊት አፈጻጸም ብቃት እየተገኙ ያሉ ድሎች ናቸው ብሎ ግን መውሰድ ይቻላል። ከዛ ውጭ ግን አብይ አህመድ የሚያደርጋቸው ሽመቶችም ሆነ እንደዚሁም ሽልማቶች የገንዘብም የአይነትም ልዩ ልዩ እንትኖች በአንጃ የተመሰረቱ በመሆናቸው ፍጹም የብዙሃኑ ድምፅ መግዛት አይችሉም። በጥቂቶች የወንጀል እና የአንጃ ጥርስ የቆማ አገዛዝ እንደመሆኑ ብዙሃኖችን እንኳን የህዝቡን ድጋፍ ሊያገኝ የራሱን ሰራዊት እንኳ ሙሉ ድጋፍ ማግኘት አይችልም። የሚዋጋለት የሚያዋጋበትን አላማ እንኳ ጠንቅፎ የማያውቅ በመሆኑ እዚህም ምዛም የሲቪል አስተዳደርም ሆነ የሰራዊት አባልም ሆነ ሌላው ክፍል ሲቪል ሰርቫንት ከጎኑ ኖብሎ መውሰድ አይቻልም፣ መብሎ መውሰድ ስለማይቻል ሊገዳው ይችላል። ሊከዳው ይችላል። ሆኖም ግን በሰራዊታችን በአማራ ፋኖ ብሔራዊ ኃይል ሰራዊት በአማራ ኃይል ሰራዊት የተገኘ ድል መሆኑን ግን ማንኳሰስ አይቻልም። ከዚህ በፊትም በተለያዩ ግንባሮች በቴዎድሮስ እዝ በአሳምነው እዝ በበላይ ዘለቀ እዝ ተደጋጋሚ ድሎች ተመስክረዋል፣ ታይተዋል። ምንድን ነው የተስተዋሉበት ሁኔታ አለ በተደጋጋሚ ከዛ ውጭ እንደዚሁም ደግሞ በዚህኛው በምስራቅ አማራ ቀጠና ምንልክዝም ተደጋጋሚ ድሎች መጎናጸፍ ተችሏል በራሳችን እቅድና አቅም እየተፈጸሙ ያሉ ድሎች ናቸው። ይህ ሰራዊትም አሁንም የሚዋጋለት አላማና የሚሞትለት አላማ የሚገልበትም አላማ እንደሌለው እየተረዳና ሞራሉ የላሸቀ ስለሆነ ከዚህ በኋላ ከፋኖ ነው ፊት ለፊት ቆሞ የሚያሳካው አላማ እና የሚያሳካው ድል በእጅጉ እንደራቀው በከፍተኛ ተስፋ መቁረጥ ውስጥ ያለ በመሆኑ የሲቪል አስተዳደር የሚባለውም እንደፈረሰበት እንደማያግዘው ጭራሽ ከጦርነት ወደ ጦርነት ሊያሸጋግረው እንደሆነ፣ ከመከራ ወደ መከራ እያድርጎ ሀገሪቱን የእሳት መጫወቻ ለማድረግ አቅዶ አብይ አህመድ እየተንቀሳቀሰ እንደሆነ ሰራዊቱ እንዲሁም መስማቱ በዚህ የተቆጨ የተበሳጨ ይመስላል ይመስላል እና ብዙ ወደ ውጊያ የምዋጋት አቅሙ በብዙ ቦታዎች ላሽ ቆይ ተስተዋለ ነው የሚገኘው። ይሄ ደግሞ ከውስጥ የሚደርስበት ጫና ያመጣው ይመስለኛል። ወንድማ፣ በጣም ጥሩ። ከዚህ ቀደም የአማራ ፋኖ ብሔራዊ ሀይል ከአንድነቱ ምስረታ በኋላ ዘመቻ አንድነት በሚል አራቱም ቀጠናዎች በጋራ ነበር ያደረጋችሁት። አሁንም ምናልባት ከቅርብ ጊዜያት ወዲህ አንድነቱ ተመልሷል እና ዘመቻ አደማሊ በወሎ ብቻ ነው የሚቀጥለው? በጎጃም፣ በሸዋ፣ በጎንደር ተመሳሳይ ነገር ማድረግ ለምን አልተሞክረም መረጃዎች የተሟላ ከጠርዝ እስከ ጠርዝ ያሉ ወታደራዊ እንቅስቃሴዎችም ቀደም ሲል በምስራቅ አማራ ቀጠና ምኒልክ ዝ ነው የአርበኛ ደማል ያባናደው ዘመቻ የታወጀው ይህ ዘመቻ የታወጀው በምስራቅ አማራ የሆነ እንጂ ምስራቅ አማራ ቀጠና የሆነ እንጂ በሌሎች ቀጠናዎችም ወታደራዊ እንቅስቃሴው ተጠናክሮ የሚቀጥል ይሆናል በጣም ጥሩ የመጨረሻ ጥያቄ ላደርግ ትላንትና እና ዛሬ በተደረጉ ውጊያዎች በርካታ የመከላከያ ሰራዊት አባላት እጅ እንደሰጡ ተመልክተናል፣ እና ቁጥሩም ብዙ ነው። እነዚህን እንግዲህ ስንቅም መጠለያ ማቅረብ ከእናንተ ይጠበቃል፣ እና የዓለም አቀፍ የጦር ሕግ ወይም የዓለም አቀፍ ሕግ በሚያዘው መሰረት ምርኮኞችን በተመለከተ ካያያዛቸው ጀምሮ ምን ልታደርጉ ነው ያሰባችሁት? ምርኮኞችን በተመለከተ ድርጅታችን የአማራ ፋኖ ብሔራዊ ኃይል እንደ ቀደም ሲል እንደጠቀስከው በርካታ ምርኮኞች አሉ በሌሎች ቀጠናዎችም የአፋ ባህ ቀጠናዎችም ምርኮኞች አሉ አጠቃላይ ምርኮኛን በተመለከተ የአማራ ፋኖ ብሔራዊ ሀይል ኃይል ሴንትራል ኮማንድ የሚያወጣቸው መመሪያዎችና አቅጣጫዎችን መሰረት ያደረገ የቀጣይ አቅጣጫ ስለሚኖሩ እነዛን አቅጣጫና ሁኔታዎችን በተመለከተ ዝርዝር ያፈጣርም አቅጣጫ ሲመጣ በዝርዝር ብንገልጽ የሚሻል ይሆናል። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።